ጤና ይስጥልን። በቅድሚያም አርእስተ ዜናዎችን በጎንደር መተማ ወረዳ በሚንቀሳቀሰው የአገዛዙ ኃይል በደረሰበት ጥቃት ከፍተኛ ጉዳት ማስተናገዱ ተነገረም። የተከበሩ ክርስቲያን ታደለ ፍርድ ቤት ቀርበው የአገዛዙ ስልታዊ ግድያ ፍርደኞች ነን በማለት ለፍርድ ቤቱ ተናግረዋል። ዝርዝር መረጃው እናጋራችኋለን። የስርዓቱ ኢሰብአዊ ድርጅትና የህዝብን ጭፍጨፋ የተረዱት ሶስት የሪፐብሊካን ጋርዶች ቴዎድሮስ እዝን መቀላቀላቸው ተነገረ። ቅዱስ ሲኖዶስ ጉባኤ ማካሄድ ጀመረም። በጉባኤው ምን ተነሱ? በዝርዝር እናጋራችኋለን። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላቸዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይ። የስርዓቱ ኢሰብዊ ድርጅትና የሕዝብን እንጭፍጨፋ በውል የተረዱ የሰራዊቱ አባላት የብልጽግናውን ጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ እየተቀላቀሉ ነው። ሶስት የሪፐብሊካን ጋርድ የሆኑ ከአገዛዙ ኃይል ካምፕ ከርተው እስከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ አለም ነህ ከቤ ሻለቃ ተቀላቅለዋል። አለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ ነው? የማንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም፣ በማለት ከዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል፣ በማለት የጓደኞቻችን አጥንታችን የምንከሰክስለት፣ ደማችን የምናፈስለት ግልጽ ዓላማ በሌለበት በየቦታው ከምንሞት ኑና ከህዝባችን ጎን ቁመን አብረን ሰው በላውን ስርዓት እንታገል ሲሉ መልእክታቸውን አስተላልፈዋል። ወደ ሌላው መረጃችን ስናልፍ በምዕራብ ጎንደር መተማ ወረዳ ሸመለ ጋራ የመሸገው የአገዛዞ ጦር ኃይል ከፍክፉኛ መጎዳት ትነገረም። በትናንትና ሁለት ጥቅምት 11 2018 ዓ ምት ከሸመለ ጋራ የመሸገው ጥምር የአገዛዞ አሸርጋጅ ጸረ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰከረው በነበልባሎቹ ደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ካሳ ሁለተኛ ኮር አጣነው ዋሴ ክፍለ ጦር በአባየ ብርጌድ ጋራ በመጣመር ከንጋቱ 11 ሰዓት ተኩል ጀምሮ ወደ ሸመለ ጋራ ከተማ ዘልቀው በመግባት ሙሉ ቀኑን ሲያበራጁት ውላ ተጠቅመዋል አንድ ምሽግ በማስለቀቅ ከከተማው በማስወጣት ኮንክሪት ምሽግ ውስጥ ተቀብሮ ውሏል። ሌሎች የአጣና ዋሴ ሁለት ብርጌዶች የጠላት ኃይል ጭማሪ እንዳይኖር በር በመዝጋት ከፍተኛ ርብርብ አድርገው ውለው ቀኑን በመፋለም ከተማውን ሙሉ ቀን መቆጣጠር ተችሏል ብሏል። የአጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳደረሰን በዚህ አውደ ውጊያም የምርኮኞች የብርሃኑ ጁላ ጥምር ኃይል በየጊዜው በውል ያልታወቀ ነገር ግን ከፍተኛ ቁጥር ያለው ሙትና ቁሰኛ ተስተናግዷል ብሏል። የተለመደው ክፉኛ ሲቀጠቀጥ የአጻፋ የከባድ መሳሪያ ተኩስ በያቅጣጫው በመተኮስ በንጹሃን ላይ የሽብር ስራ ሰርቷል። የአርሶ አደሩን ሰብል ጎድቷል። አንድ የጭነት አይሱዝን እስከ ጭነቱ በሞርተር አጋይቶታል ሲል አስታውቋል። ወደ ሌላው መረጃችን ስናልፍ የህዝብ ተወካዮች ምክር ቤት አባሉ የተከበሩ አቶ ክርስቲያን ታደለ ፍርድ ቤት ቀርበዋል። የተከበሩ ክርስቲያን ታደለ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 2018 በነበረው ችሎት የቅልንጦ ማረሚያ ቤት እና ኃላፊዎች በተመለከተ አቤቱታ ቀርበዋል። ኢንጂነር ደሪባ ለሶስት ጊዜ ያህል ደም እየፈሰሰኝ ነው፣ በአስቸኳይ ሕክምና ያስፈልገኛል ብዬ በጠየኩት ጊዜ ሕክምና እንዳልሄድ ከልክሎኛል ብሏል። ከፍርድ ቤት ሆን ተብሎ ስልታዊ በሆነ መንገድ በሕክምና እጦት በህመም እንድሞት እየተሰራ ነው። ኦፕሬሽን ተሰርቻ ይሻለሁ አሁንም ደም እየፈሰሰኝ ነው። ይህ ችግር በአስተያየት ብቻ ሊታለፍ የሚችል አይደለም፣ የህይወት ጉዳይ ነው። መልስ ሊሰጡኝ የመጡት አቶ ኤፍሬም አላውቃቸውም፣ ጉዳዩን አላጣሩም። በመሆኑ ህክምና የከለከሉኝ ኢንጂነር ደሪባ መጠው ሊጠየቁልኝ ይገባል ሲሉ ለፍርድ ቤቱ አቅርበዋል። የተፈጸመብኝ የሰብዓዊ መብት እሰትና ህይወቴን አደጋ ላይ የሚጥር ወንጀል በመሆኑ ጉዳዩ ከህግ አንጻር ታይቶ መፍትሄ ሊሰጠኝ ይገባል ብለዋል። ፍተሻው ማንነት ተኮስ ስድብ አለበት። እኔ ካጠፋው ጠይቁ እንጂ አማራ ለምን ይሰደባል? ክቡር ዳኞች አሁን በህይወት ላታገኙ ትችላላችሁ። በኋላ እንዳትጸጸቱ መፍትሄ ስጡኝ። በተለይ ዞን አራት እና አምስት ለምትገኙ የሽብር ተከሳሾች በእኛና በቤተሰቦቻችን ላይ የተለየ ፍተሻ የሚያደርግ ሽፍት መድበዋል። በቂ ብርሃን የማያስገባ በር እና መስኮት በተገጠመለት ከሽንት ቤት ጎን በተሰራ ክፍል ነው የታሰር ነው። ተው ይህ ጊዜ ያልፋል። ለትውልድ ቂም አታውርሱ። የእስካሁን ይበቃል ሲሉ የተከበሩት አቶ ክርስቲያን ታደለም ለጠቅላይ ፍርድ ቤቱ አቤቱታ አቅርበዋል። ወደ ሌላው መረጃችን ስናልፍ የቅዱስ ሲኖዶስ ምልአተ ጉባኤ ማካሄድ ጀመረም። የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ሲሉ ቅዱስነታቸው ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጭጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ መልእክት አስተላልፈዋል። በዚህ መልእክታቸው የእርስ በርስ ግጭቶች ቆመው ግጭቶች በውይይት እና በድርድር እንዲፈቱ ጉባኤው የበኩሉን ጥረት ማድረግ እንደሚገባም አስገንዝበዋል። በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ ስነ ልቦና፣ በሀገሪቱ አንድነት እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቦና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ ለመጠቀም እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ብለዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና፣ መንግሥት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋጋት ሲባል ወደ መግባባት እንዲመጣ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ቅዱስነታቸው ወደ ሌላው መረጃችን ስናልፍ የህዝባችን ጀነራልና ኮሎኔሎች እኛ ብቻነን መሪዎቹም እኛነን ሲል አርበኛ ማንችሎት ገለጸም። አርበኛ ማንችሎት እሱ ባለው ወቅታዊ የትግሉን ሁኔታዎች በተመለከተ ማሳሰቢያና ማረሚያ መልእክት አስተላልፈዋል። የህዝባችን ጀነራሎችና ኮሎኔሎች እኛ ብቻነን ስንል ለህዝባችን የህልውና ስጋት መቀልበስ ሲባል ሞትን የናቅን ሞትን የደፈርን ሞትን የገጠምን ገጥመንም እያሸነፍን ያለው ማለታችን ነው ብሏል። ያደፈ ታሪክ የሌለን ለህዝባችንም ለሀገራችንም የሚጸየፍ ታሪክ ላይ የደም አሻራ ያጥንት ካስማን የምናሳርፍ እንቆች ነን ማለት ነው። ከአንድ ተነስተነው ሁለት ሶስቱንን ሸምቀን ጠላትን ማርከንና ደምስሰን ከዚህ የደረስን ማለት ነው። ቦምብ ወርውረን ክላሽን አባብለን ስናይፐርን አልምን ተኩሰን ገድለንም ተገድሎብንም የምንወደውን ሁሉ አጥን ከጥላት ታጥቀናል ማለት ነው። በህዝባችን ሀብት፣ በህዝባችን ጥረት፣ በህዝባችን መረጃ፣ በህዝባችን ሁለንተናዊ ድጋፍ፣ በህዝባችን ልጆች፣ በህዝባችን ጀግንነት ከዚህ የደረስነው የህዝብ ልጆች ጀኔራሎች ነን ማለት ነው ሲል ገልጿል። አርበኛም አንችሎት ከምንም ከባዶ ተነስተን የቀንዱ አማራጭ የመፍትሄ ኃይል መሆን የቻልን እኛ ነን። ከጣት የሚቆጠሩ ልጆች ተነስተን በመቶ ሺዎች የሚቀጥሩ ጦር የሆነው ከቡድን መሳሪያዎችን አልፈን ወደ መካናይዝድ ትጥቅ የተሸጋገርን ያለ ነው። እኛው ለእኛው በጣር ነው ጥረት ልክ ነው። ከዚህ ላይ ከተማመን ከየትኛውም አጋር አካል ጋር የሚኖረን ትስስርና ትብብር በአቻነት ብቻ የሚፈጸም ይሆናል። አጎብዳጅነት፣ አደርባይነትና ጭራ መቁላት የልምምጥ ፖለቲካ አይመቸንም ከሚለው የትግል እርሾ ምክንያቶች ጋር አብሮ ከተቀበረ ውሎ ያደረ መግለጫ መሆኑ እያወቅ ምሁራዊ ኃይል ከማንም ቢሻል እንጂ ያነሰም አይደለም። በመርህ በብሔራዊ ጥቅምና መከባበር የተመሰረተ ግንኙነት ብቻ እናራምዳለን። እርግጥ የሚደረገው አሻጥሮች ሁሉ ራስን ከማስገባት አልፎ የህዝባችን የታሪክም ሆነ የቀጣይ ጣፈንታነት የሚያረክሱ ጉዳይ እንዳይሆኑ ጥንቃቄ ያሻሉን ያለው አርበኛ ማንችሎት አርበኛ ማንችሎት። ቀጥሎም ወታደራዊ አደረጃጀቶችን ማዘመን፣ እዙ ደምሳሽና አውዳሚ መሳሪያ እንዲታጠቅ ማስቻል፣ ውጊያና ውጤቱን የሚቀይር ኃይል መገንባት መቻል፣ ከታክቲካል ወደ ስትራቴጂካል ድል መሸጋገር፣ ሀገር ተረካቢነት ማስረጽና መተግበር መፈተሽ የምንመራው ሰራዊትና ሰራዊታችን የታጠቀው መሳሪያ ባለቤቱ የአማራ ሕዝብ እንደሆነ በተግባር ማረጋገጥ መቻል መዋቅረን ከታች ወደላይ እንዲሁም ከላይ ወደ ታች ትዕዛዝ መስጠት መቀበልና መፈጸምን ማረጋገጥ እና ሌሎችም ድርጅታዊ መስተጋብሮች መስራታቸውን መፈተሽ ግድ ይላል። የሰሞኑን ድርጅታዊ ተልዕኮ እሱ ነው። ድርጅትም ያውም ሀገር ሙሉ ለሙሉ ለመረከብ እያደከደክን እያለ የነፍጥ ትግልን የሚመራ ተቋም ትላንት ትግል ከሚመራበት የህዝብ ኃይል መስተጋብር ወጦም በህግ በደንብ ና መመሪያ እየተቀረጸ እየተገበረ ይሄዳል። የድርጅቱ አመራሮችና የትግሉ ፊታውራሪዎች በሚሰጡት ጥቆማና ትእዛዝ አመራር መመደብና መሰየም የትግሉ ቅልብጭ እያለ መሸከፍ አንዱ አካል ነው። በአመራር ምደባ ሂደት ውስጥ ደግሞ ተግዳሮትና ችግሮች ካሉ ለመስተካከል መከራከር፣ ተግጻጽን መቀበልና መስጠት፣ ሂስና አስተያየትን ተመርኩዞ እርምትና ማስተካከያ መውሰድ የነበረም የሚቀጥልም ተግባራችን ነው። ከዚህም በመለስ ግን ግለሰቦችን ነቅሶ መስደብና የገጽታ ገደላ ማድረግ አንድም ድርጅታዊ አቅምን ካለማወቅና መናቅ ሌላም ሰሞናዊ የምድብ ኩርፊያ አጀንዳ ነው። በዚህ አጋጣሚ አንጃነት ለድርጅት ውስጣዊ አንድነት ፈታኝ የሆነ የደካሞችና ጥቅመኞች ሰንሰለት ስለሆነም መቅሰም አለብ ሲል ይገልጻል። አርበኛው የሀሳብ ጥራት እውቀት፣ አቅምና ፍላጎት ብቻ የመሪነት መስፈርት መሆን አለባቸው። አንጃነት ቦታ የለውም። አብዛኞቹ የሚስቱት ግን ይህን ነው። የራስ ሚስጥር ድርጅቱ ይኖረዋል። በድርጅቱ ውስጥም በፓሊት ቢሮ ስራ አስፈጻሚ፣ የኮርና ክፍለ ጦር አመራሮች ላይ ተወስኖ የሚቀር ፍጹም ሚስጥር የሆነ ጉዳይም ሊኖር ይችላል። ስትራቴጂካዊ ድሎችን ለማግኘት አቅዶ ማስፈጸም፣ የአመራር ምደባ፣ ሰራዊትና አደረጃጀትን መገምገም መፈተሽ እና የጦርነት ሰንሰለትን ማስጠበቅ የእዙ አመራር ተግባር ነው። ድርጅቱ ተቋማዊነቱን ለማንበር ሲሄድ አስገዳጅ ሚስጥራዊ ውስጥ መግባት የሚዲያ ፈትፋች ግለሰብና አቅማጠር አመራሮችን እጃቸውን እየቆረጡ ይሄዳል። ይህም አኩራፊ ኃይልን መፍጠር የሚጠበቅ ሲሆን የጎንዮሽ ጉዳትም እንብዛም ነው። ዘመኑን መመጠን፣ ራስን በአቅምና እውቀት መቅረጽ፣ ሁሌም ዝግጁና ንቁ መንፈስ መላበስ አሁናዊ አሰላልፋችን ይጠይቃል። አርበኛ ማንችሎት እንደ መውጫ የተጠቀመው መካናይዝድ የሆነ የትግላችን ድጋፍ የሚዲያ ክንፍና በመምሪያ ያደራጀው ሳይሆን በኮመን አንደርስታንዲንግ ተመስርቶ የሚጽፍ ነው። ይህም ኃይል የሚተኩሰው የአፈሙዝ ላንቃ ወደ ጎን ተባርቆበት እንዳይዞር የትግል ኃላፊነት መወጣት ያስፈልጋል ሲል አርበኛ ማንችሎት ተናግሯል። በመጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎም ነበረም። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበት ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ተሰምቷል። ለጋዜጠኞቹ ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይትና ዋና አጀንዳ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይት ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲው ከስምነት ላይ ባልደረሱበት ሁኔታ በምርጫ ማካሄድ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎች ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላትን ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይ በአማራ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትኗል ተብሏል። ከቆይታዎች ጋር ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።